ኢትዮጵያን ክርስቲያን የምስራች የምስራች እን ይህ መረጃ እንዳይመጣ ዓለም አቀፍ የሚዲያ ዘመቻ የተሰራው ስራ የምስራችን ይዞልን እየመጣ ነው። እደክሲያን ባለማተቦች እንደምንቆያችሁ እንደምን አረፈዳችሁ፣ ሁላችሁም በያላችሁ በሰዓትና አቆጣጠር እንደምን ዋላችሁ፣ እንደምን አረፈዳችሁ። እነሆ ዛሬም በሌላ ቪዲዮ በሌላ አጀንዳ ተመልሼ የቻለ የዛሬው ቪዲዮዎችን የዛሬውን መነጋገሪያ አጀንዳችን የሚሆኑ እንግዲህ ብጹዕ አቡነ ዲዮስቆሮስ ከዘጠኝ ዓመት በፊት ተከሶ ነበረ። አብረን የምንመለከት ይሆናል። ያ ነገር አገርሽቶ መምጣቱን አብረን የምንመለከት ይሆናል። መንጋውን ሲበተን ልጆች አይበተኑም ያሉት ብፁዕ አቡነ ሉቃስ አንድ ታሪክ ሰርቷል። እሱን አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋ። ወደ ቪዲዮ። የምስራች የምስራች! እንኳን ደስ አላችሁ! ከዚህ በላይ አስደሳች ነገር ለኛ የለም። በቃ የአርሲውን ጉዳይ ጨዋችሁ ተዋችሁ ወይ በቃ እናንተ ስራ ጨዋታ ብቻ ነው ወይ? ጨዋችሁ ጨዋችሁ ምን አመጣችሁ? እያያችሁ ለነበራችሁ እንሆ በትናንትና ነው፣ በዋሽንግተን በብፁዕ አባታችን በአቡነ ሉቃስ የሚመራ ጠንካራና አይበገረው ባለማተቦች ኦርቶዶክሳዊ የተባሉ ልጆች ልዑካን የአርሲውን ጉዳይ ይዘው ነጮቹ ቤተ መንግስት፣ የሚመለከታቸውን አካላት ካላት አውርተዋል። ይሄንን ስብሰባ ላይ የሚያደርገው ቤተ ክህነትና የሃይማኖት ተቋማት እንደዚሁም ደግሞ የሚመለከታቸው የመንግስት አካላት አንመለከተውም፣ አናየውም፣ አንሰማም ያሉት በአርሲ ኦርቶዶክሲያን ላይ የደረሰው ስቃይ የሚያሳየው ቪዲዮ ፎቶና የድምፅ ቅጂ ለአሜሪካ ዓለም አቀፍ ሃይማኖት ነጻነት ቢሮ ይህንን ነገር በሰፊው አሳይተናል። አሁንም ጉዟችን በዚያ ያበቃ በኦርቶዶክሲያን ግድያና ጭፍጨፋ ላይ የሰማራችሁ እንደዚሁም ደግሞ ታችሁንም አናምን ብላችሁ ደብቃችሁ ሁለተኛ ሪፖርት እናቀርባለን ብላችሁ በዛ የቀራችሁ የሃይማኖት ተቋማትም በዚህ ጉዳይ ትጠይቁበታላችሁ። አሁንም ደግመን ደጋግመን እንናገራለን፣ የፈራ የደነገጠ ይመለስ። እኛ አጀንዳ ዛሬም ሆነ ነገ የአርሲ ኦርቶዶክሲያን ናቸው።

ዓለም አቀፍ የሚዲያ ዘመቻ የተሰራው ስራ የምስራችሁን ይዞልን እየመጣ ነው። እንኳን ደስ ያላችሁ። እኔ ደስ ብሎኛል፣ ስለ ሁሉም ነገር እግዚአብሔር ይመስገን። ይሄ ነገር እንዲሳካ ሁላችሁም በያቅማችሁ ጥረት አድርጋችኋልና እግዚአብሔር ያክብርልን። እንኳን ደስ ያላችሁ። ዓለም አቀፍ የሃይማኖት ተቋማት ቢሮ፣ እግዚአብሔር ይመስገን። ከብዙ የስልክ ኮንፈረንሶች በኋላ ትናንትና ኮሚቴዎቹ በአካል በመገኘት ለሁለት ዓመታት ከ2016 እስከ 2018 የተፈናቀሉትን የተገደሉትን የተቃጠሉትን ቤታቸው የፈረሰባቸውን እያንዳንዱን ዶክሜንት ተሰንዶ እንዲሁም ስብሰባ ለረጅም ሰዓት ስብሰባ ተቀምጠው ሀሳባቸውን ብፁዓን አባቶችም ጭምር አሳውቀው ገልጸው መጥተዋል። በዚህ ጉዳይ ደግሞ የዓለም አቀፍ የሃይማኖት ተቋማት የአምባሳደር እንዲሁም የትራምፕ ተወካዮች ሌሎችም የሃይማኖት ተቋማት ባለስልጣኖች የተገኙበት ስብሰባ ነው። እና እኔ እንደው ብዙ መናገር ስለማልችለው እግዚአብሔር ይመስገን። ግን አሁንም ደስ ስላለኝ ሳኩ፣ እንጂ ሰርተናል ማለት አይደለም። ብዙ ስራ ይጠበቅብናል። ከዚህ በኋላም በደንብ መስራት አለብን። እንኳን ደስ ያላችሁ። በዚህ ጉዳይ ተሳትፎ ላደረጋችሁ ሁላችሁም ከልብ እናመሰግናለን። ከላይ ሆናችሁ የምትመሩን ኮሚቴዎቻችን፣ እግዚአብሔር የድካማችሁን ውጤት በዚህ ልክ ስላሳያችሁ እንኳን ደስ ያላችሁ፣ ደስ አላላችሁ። በዚህ ብቻ አያበቃም። ይሄ ዝግ ስብሰባ ነው። ነገ ደግሞ የበለጠ ታላላቅ ሚዲያዎች በሚገኙበት፣ የአሜሪካ ታላላቅ ሚዲያዎች በሚገኙበት ታላላቆቻችን ተገኝተው ብፁዓን አባቶች ንግግር ያደርጋሉ። ይሄንን የታፈነውን ድምፅ ለዓለም ያሰሙታል። ውጤቱን እንጠብቅ። በአውስትራሊያና አካባቢው ያሉ አብያተ ክርስቲያናት ከዚህ በፊት እንደሚታወቀው በአርሲ ለሚገደሉ ኦርቶዶክሳውያን የሐዘን መግለጫ አውጥተዋል። ነገር ግን በዚህም አይበቃም፣ ኦርቶዶክሳውያን መገደላቸው እስካላቆመ ድረስ ዝም አንልም በማለት ህዳር 27 ቅዳሜ ለታ፣ ሰላማዊ ሰልፍ በምትመለከቱት መልኩ ወጥተው የምህላ ጸሎት እንዲሁም ድምፃቸው ዓለም እንዲሰማ አድርገዋል ማለት ነው። አሁንም ይቀራል። ኦርቶዶክሳውያን በያለንበት በአርሲ የሚገደሉ ኦርቶዶክሳውያን ሞታቸው እስካላበቃ ድረስ ዝም የምንልበት ጊዜ ስላይደለ እጅ ለእጅ ተያይዘን በጸሎት በምህላ እንዲሁም ብፁ አቡነ ሉቃስ በእንደዚህ አይነት መልኩ የልጆቻቸው ሞት አስጨንቋቸው በእንደዚህ አይነት መልኩ ታሪክ ሰርተዋል። ሌሎቹ ዝም ቢሉ፣ ሌሎቹ አይተው እንዳላየ ሰምተው እንዳልሰማ ቢያልፉ፣ እሳቸው ግን ልጆች የማ እየተገደሉ እየተጨፈጨፉ ዝም አይደለም ብለው እንደዚህ አይነት ነገር አድርገዋል። እንደነኛ አይነት አባቶችን ያብዛልን። በእውነቱ እነ አቡነ ዲዮስቆሮስ በሚሰሩትን ስራ ሁላችንም እናቃለን። ስልጣንና ጥቅም ብቻ ነው ባውንሳሌ እና አቡነ ዲዮስቆሮስ ከዘጠኝ ዓመት በፊት የተከሰሱት ነገር እማ አይን በመድፈር ነው። አንድ እናትን በመድፈር ተብሎ ተከሰዋል። ብፁ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ተከሰዋል ከዘጠኝ ዓመት በፊት። ያ ነገር ደግሞ ድጋሚ እንዲደረግላቸው ሰዎች እየጠየቁ ይገኛሉ። ይህን ደብዳቤ ተመልከቱት። ይህ ደብዳቤ እንግዲህ ከዘጠኝ ዓመት በፊት ብፁዕ አቡነ ዲዮስቆሮስ ሞያ ስካልች የተባለችን እናት በመድፈር ተጠርጥረው ተወንጅለው ተከሰው ነበረ። ያ ነገር ለአዲስ አበባ ፖሊስ መቶ እንዲላክላቸው ወደ ክልሉ እንዲላክላቸው በተደጋጋሚ ጠይቀው ነበር። አልተሳካላቸውም። አሁንም ደግሞ ምዕመኑም የተደፈረችው እናት እማሆይ አስካለም ጠይቃለች። እንደነኛ አይነት አባቶች ባሉበት ሰዓት እንደነ አቡነ ሉቃስ የሆኑ አባቶች ማግኘት እግዚአብሔር ነው የምላችሁ። በጣም የሚከብድ ነገር ነው። በጣም የመሙት የሚያስጨንቃቸው፣ የባለማተቡ ግድያ የሚያስጨንቃቸው፣ እንደነኛ አይነት ወርቅ የሆኑ አባቶች በተናገሩ ቁጥር ወደ ፖለቲካ የሚቀየርባቸው፣ ይህን ሁሉ ነገር ተቋቁሞ ያለፉ አባቶች ለምእመናኑ ሲቆሙ ሲታገሉ ማየት በጣም ያስደስታል። እንደነ አቡነ ዲዮስቆሮስ ያሉ አባቶች ደግሞ ሰው ደፈሩ ተብሎ ይከሰሳሉ። በጣም የሚያስጠላ በጣም የሚያሳፍር ነገር ነው። ይህ ባደርጉት ራሱ እንደዚህ አድርጎኛል ብሎ ከአንድ እናት ሲወጣ ደግሞ ታማኝነት የማይኖርበት ምክንያት የለም። የክልሉ ፖሊስ ለአዲስ አበባ ፖሊስ ይላኩልኝ ግለሰቡ ይላክ በአካል መጥቶ ቃል ይስጥ ብሎ ለአዲስ አበባ ፖሊስ በተደጋጋሚ ደብዳቤ አስገብቶ ነበር። ያ ደብዳቤ ግን እስካሁን ድረስ ምንም ነገር አልደረሰም። ከዘጠኝ ዓመት በፊት ሁለት ሺህ ዘጠኝ ዓመተ ምሕረት ማለት ነው። ምንም ነገር እስካሁን አልደረሰም። እስካሁን ዋሳት ድረስ ብፁዕ አቡነ ዲስቆሮስ ተከሰዋል። እስካሁን ድረስ ግን ምንም ነገር የተሰጠ በገንዘብና በሽማግሌ እያስተባበሉ አልፈውታል የሚባሉ ይህንንም ጽሑፍ ተመልከቱት። በእንደዚህ አይነት መልኩ የወጡ መረጃዎችን የማናምንበት ሁኔታ አይኖርም። በአካል ቀርበው በአካል ቦታው ድረስ ተገኝተው ከአዲስ አበባ ፖሊስ ይላክልኝ ያለው የክልሉ ፖሊስ እስካሁን ድረስ ምላሽ ሲያገኝ ሲቀር ይሄ ነገርማ ወዴት እንደሚወስድ እንዴት እንደማያጠራጥር ሁላችሁም ታውቃላችሁ። እንደና አቡነ ሉቃስ ያሉ አባቶችን ለመመኑ የሚታገሉ አባቶችን በእውነቱ ያብዛልን። ሲቀጥል ደግሞ ቤተክርስቲያን ገቢ እናሰባስባለን እያሉ ሎዛ ኩነቶች፣ ሎዛ ሚዲያ ክስ ቀርቦበታል ከመመኑ ማለት ነው። ይህን ጽሑፍ ተመልከቱት። ቃል የሚገቡት ለታይታ ብቻ ነው ሚዲያ ላይ አንድ ሺህ ብር ቃል ገብቷል። አስካለ ወይዘሮ ዘሮ እንትና እንትና እያሉ እንደዚህ ብር ቃል ተገብቷል ተገብቷል ይላሉ። በሰዓቱ ለካሜራ እይታ ብቻ ነው ያ ነገር። አዎ በቃ ታሪክ ተሰራ፣ እንደዚህ ብር ተሰበሰበ፣ 4 ሚሊዮን ስምንት ሚሊዮን እናም ተሰበሰበ ይባላል። ግን እስካሁን ድረስ ቅሬታ እየቀረበ ያለው ከየደብሩ እንደዚህ እየተበላል ነው እንዲህ እንዲህ እየተደረገ ነው እያሉ ይገኛሉ ምዕመኖቹ። ስሟቸው ይህ መረጃ እንዳመጣችሁ እስከመጨረሻው ድረስ አዳምጡ ለብዙዎች ይዳረስ ዘንድ ኮፕሊንክ አድርጉ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ህንፃ ቤተክርስቲያን እናሰራለን፣ ኦርቶዶክስያን እንረዳለን ምናምን በሚል ስም በርካታ የሆን ብድና ስራ የሚሰሩ ሰዎች ናቸው። እኔ ለጊዜው ትንሽ መረጃዎችን እንደምሰጣችሁ፣ ሎዛ ኢቨንት በመባል የሚታወቅ አንድ ህንፃ ቤተክርስቲያን እናሰራለን ምናምን የሚል ቡድን አለ ማለት ነው። ይህ ቡድን ምንድ ያደረገው ሰዎችን አደራጅቶ ይሄዳል። ከዛ በኋላ ቃል የተገባ የሚሰጡ ምናምን ሰዎችን ያደራጅና ቃል ይሄን ያህል ብር ተሰጠ በቃ ለለለለ ያስብልና 50 ሚሊዮን 60 ሚሊዮን ብር ተሰበሰበ ብሎ ማለት ነው። ካሽ 5 እና 6 ሚሊዮን ብር ተቀብሎ እፍ ይላል። ያ ቃል የተገባው ይግባ ይግባ ሳይታወቅ በእንዲህ አይነት የማጭበርበር ስራ ከፍተኛ ውንብድና እየፈጸመ ነው። ለዚህ ምስክር የምትሆኑ ሰዎች ከታች ኮሜንት ላይ ጻፉልኝ። በተለያየ ቦታ እንዲህ አይነት ሽወዳ የተፈጸመባችሁ የሰበካ ጉባኤ አባላት፣ አብያተ ክርስቲያናት፣ አጥቢያ አብያተ ክርስቲያናት ማለት ነው ካላችሁ ኮሜንት አድርጉ። እኔ ግን ለምናገረው ነገር ማስረጃ ማቅረብ ስለምችል በቂ ማስረጃ ሎዛ ኤቨንት የሚባለው ያያዘን ዕደታ ደምረው ምናምን የሚባለው አጠቃላይ የቡድን የአርቲስቶቹ ዘፋኞቹ ምን እንደሚሰሩ እያንዳንዱ ለእያንዳንዱ መረጃ ያለኝ ስለሆነ ብጠየቅ ማቅረብ እችላለሁ። ቀኖና ቤተክርስቲያን ይከበር ዘንድ ሁላችንም የበኩላችንን አስተዋጽኦ እናድርግ። ሰላም ሁሉ እንደሰማችሁት ነው እንግዲህ። መረጃ አለን እያሉ ነው። እስከሚያወጡት ድረስ እንጠብቃለን። ግን እንደዚህ አይነት ብር በሉ እየተባለ አሁን ድረስ እየተጠሩ ገቢ እንዲያሰባስቡ እየተደረገ ይገኛል። ብራችን ተበልተዋል ያሉት የደብሮች አስተዳዳሪ የደብሮች አለቃዎች ደብር ራሱ ነው ይህን ያለብር ከእንትን ብር በልተዋል እየተባለ የሚገኘው መረጃውን እስኪመጣ እንጠባበቃለን። ለዛሬው በዚህ ቃ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋ። ጨርሰን ብዙ